ዝም ብለህ ብቻ ስራን ትሰራለህ። ቤት ስራን ሰራ ወደ ቤት ነው፣ እና እንዲህ ነው። የማይዘመርለት ጀግና ነው ወይም የማይጮለት አይነት ሰው ነው። ይወጓንተ አልታዘክም። እራሱ አንድ ወረቀት ነው ይሰጡኝ። ወረቀቱ ምንድን ነው? ስብሰባ ምን ጠራ አለመጣህም፣ እንደ ተጫዋቾቹ እነዛ ስር የመጧቸው ተጫዋቾች ፕሮፋይላቸው ውስጥ የሚለውን ነበር። እሱን አለመጣህም፣ እሱን ማተመጣ ኮን እንደዚህ እርምጃ እንወስዳለን የሚል ደብዳቤ ሰጡ። እኔ በዛ ወቅት ኦልሞስት ውሌ ሰኔ ላይ ያልቀዋል አዲስ ውል ነው መፈረኳለሁ። ከክለቡ ከክለቡ ጋር ያለን ደብዳቤን ያለው ስንት ነው ያልኩት። አሁን ይሄንን ወረቀት ተቀብዬ ስወጣ የሚገርም ነገር ግቢ ውስጥ ነው የደወሉልኝ። ያሽኖች ገጠመኝ ደስ ይላል። አዎ። እና የሚገርም ነገር ልክ እንደ ተቀበ እንደ ወጣው ነው ቀጥታ እነሱ ጋር ያልኩት። ዋስራ ዳሽን፣ ጅማ፣ አባ ጅፋር። አዎ፣ ሶስቱ ክለቦች ከከፍተኛ ሊግ ወደ ፕሪሚየር ያሳድጋል። አዎ። ስለዚህ የመኮንን ሲቪ የከፍተኛ ሊግ ማስተር ማስታወቂያ ተለጥፎት ወደ ድሬ ነው ወደ ክለቦች የገባሁት። አሁን ላይ ግን የትም ክለብ ያ ነገር የለም። ስለዚህ ያ ነገር በሌለበት ክለብ ማግኘት ትንሽ ከባድ ሆኖ ራይድ እየነዳ ምትሰማ ሰላም ጤና ይስጥልኝ፣ እየተከበራችሁ እንደምን አምሽታችኋል። ሳምንታዊ ሜዳሊያ ፕሮግራማችን በዓባይ ቲቪ አሁን ተጀመረ። ዮሴ ከፍሬኒ ዛሬ ረቡዕ ነው የእንግዳ ፕሮግራሜን ይዤላችሁ መጥቻለሁ። አሰልጣኝ መኮንን ገብረ ዮሐንስ የዛሬ ምሽት እንግዳይ ነው አብራችሁን ቆዩ። ኦኬ እንኳን እንዳመጣ እንኳን እንዳናቆያቸው እንዴት ነው? እግዚአብሔር ይመስገን። በስመ አብ ረጅም አመት የጅማ ቆይታ ትውስታ ነበር የሚያስባለው ራሲ ጅማ ነስ ያውራል ስንት አመት ቆየህ? የነበረ ውጤት ምንድን ነው? እንዴት እስወጣ? ጅማ ብዙ አለ። ብዙ አልቆየሁም፣ ግማሽ ላይ ሄድኩት። ግማሽ ላይ ሲሄድም ከባድ ነበር የነበረው ነገር። ምክንያቱም እኔ ያንንም ሪስክ መውሰድ የለብኝም ነበር። ምክንያቱም አንደኛ ክለቡ በአንድ ነጥብ ይመራል የነበረው፣ ጊዜም በጣም እጅግ በጣም አጭር ጊዜ ነው። ለመናገር ከሁለት ሳምንት በላይ የለውም፣ ሁለተኛው ዙር ሊጀመር ማለት ነው። የከተማው ደግሞ ፍላጎት አለ ፕሮሜል ላይ ለመውጣት ተጫዋቾቹን እኔ ለመናገር አንዳቸውንም ተጫዋቾች ተጫዋች አላውቅም እና ያንን ሪስክ ወስጄ ነው የሄድኩት። ከባድ ነበር የነበረው ምክንያቱም እነሱ በአንድ ነጥብ መርተዋል ያ ነገር ገብተዋል ውጤቱ ቢጠፋ፣ እውነት ለመናገር እጅግ በጣም ከባድ ነበር የነበረው ምክንያቱም የሕዝቡ ስሜት ፕሪሚየር ሊግ የመግባት ስሜት አለ። ያን ስሜት ነው ማበላሽ የነበረውና ና ግን ያን ኃላፊነት ወስጄ ወደ ክለቡ ገብቻለሁ። ያው በወቅቱ ኢሳያስ ጅራ ነበር የክለቡ ስራ አስኪያጅ ና በሱ በኩል ነው ተደውሎልኝ ወደ ክለቡ ሄድኩት፣ እና ጥሩ ነገር ነበረው። ያው ቻሌንጅ ነበረው በጣም እያንዳንዱ ጨዋታ እጅግ በጣም ከባድ ነበር። ያው ሆሜ እንዳዌ ነው እጅግ በጣም ከባድ ነበር። ግን ያው እንደ እግዚአብሔር ፈቃድ ያው ክለቡ ወደ ፕሪሜርሊግ ገብቷል። ዋስራ፣ ዳሽን፣ ጅማ አባ ጅፋር ሶስቱ ክለቦች ከከፍተኛ ላይ ወደ ፕሪሜርሊግ ያሳድገሃል። ስለዚህ የመኮንን ሲቪ የከፍተኛ ሊግ ማስተር በፊት ክፍሌ ቦልተና እንደምንለው የነበር አሰልጣኝ ክፍሌ ቦልተና እንደዛ ነው ያሰደግና ግን አይቀጥልም። ከፍተኛ ሊግ ላይ ዝም ብለህ ስትገመግመው ከፍተኛ ሊግ ላይ ፕሪሚየር ሊግ ላይ ተጫውተህ አራት፣ አምስት ጨዋታ በኋላ ትሰናበታለህና ምንድን ነው ይመስለህ? አንተን ከፍተኛ ሊግ ክለቦች ስለሚፈልጉ የዛኛ ውድድር ኮች ስለሆንክ ነው ለፕሪሚየር ሊጉ ያመጠነ ብለው ስለሚያስቡ ነው ምንድን ነው ብዙ አትቆይም አዎ፣ ምልህ ይህንን እኔ ከምናገር የጉዳዩ ባለቤቶች ቢናገር የሚሻሉ እ በራሴ በኩል መስራት እንደምችል ነው የሚሰማኝ። ምክንያቱም በተወሰነም እንዳልኩ ቅድም ሰርቻለሁኝ ውሃ ስራዎችም አንድ ወቅት ላይ 2 ክለቦች በዚህ በፕሪሚየር ሊግ ላይ ሲጫወቱም እዛም እድሉን አግኝቼ ፕሪሚየር ሊግ ላይ ቆይታ አድርጌያለሁ። ዳሽንም ኦልሞስት አንድ አምስት ጨዋታ ፕሪሚየር ሊግ ሰርቻለሁ። አራት ጨዋታ አምስት ጨዋታ እንደዚህ አካባቢ ማለት ነው። ከዛ ውጭ ቅድም መጀመሪያ እንደነገርኩም የአዲስ አበባ የከተማ ዋንጫ ላይም ውሃ ስራዎች እያለን ከፍተኛ ሊግ በከፍተኛ ሊግ ሌቭል ያሉ ልጆችን ሰብስበን ከፕሪሚየር ሊግ ላይ ተጫውታል። ብቸኛ ውሃ ስራዎች ነበር የከፍተኛ ሊግ ቲም፣ እና እጅግ በጣም ጠንካራ ክለቦች ነበሩ እነ ቅዱስ ጊዮርጊስ፣ እነ ንግድ ባንክ፣ እነ መከላከያ የመሳሰሉ እነ ደደቢት እጅግ በጣም ጠንካራ ነው። 2003 ዓ.ም ተመረተ አስታውሳለሁ። እና ከነዛ ክለቦች ጋርም ቻሌንጅ አድርገን ሶስተኛ ወጥተናል። ያያን ስትመለከት ወደዛ ሄድን የማትሰራበት ምንም ምክንያት የለም። ያው የታጠረ ነገር ያለ ይመስላል እንደምትሰማቸው ነገሮች አሉ። ነገ ላይ ከፍተኛ ሊግ ናቸው እንደዚህ የሚባል ነገሮች አሉና፣ ግን ያ ቅድም የጠየቀኝ መልስ ከኔ ይልቅ እነሱ ቀጣሪው ቀጣሪው አካል ነው ግን አሁን ሶስቱ ክለቦች ጋር ሲደጋገም፣ ለምሳሌ ዋስራም ዳሽን ሆነ ጅማ በጅፋ ጋር ሲደጋገም፣ በያዝክበት ዓመት ብሩን አሳድገህ ከዳሽን ውጭ አንድ ዓመት የቆየበት ክለብ የለም። አብረ አልገ ምክንያቱም አንተ አሳድጋል ልፋቱ የአንተ ውጤት ነው። ከማኔጅመንት ጋር የተያዘ ችግር ይሁን የአንተ ችግር የምታውቀው ደግሞ አንተ ነህ፣ ቅርበት ስለነበረ ለምሳሌ አንተ ጥሩ ሆነ እነሱ ላይፈልጉ ይችላሉ፣ ወይ ደግሞ እነሱ ፈልገው አንተ ሊያክለብ ፈልገህ ሊሆን ይችላሉ እያስባለሁ እና ምንድን የተሰማ ሲደጋገብም የተሰማ ይሰማል። ምክንያቱም እንደ ባለሙያ ሁልጊዜ አንድ ሌቭል ላይ የምትሰራበት ነገር መኖር የለበትም። የሚያሰራህ የምታመጣ ውጤት ነው። ምክንያቱም እኔ በከፍተኛ ሊግ ላይ እየሰራው እያሰለጠን ውጤት ባይኖረኝ እዛው ሌቭል ላይ በቆይ ብዙ ስሜቴም ብዙ ነገር ላይ ይሰማኝ ይችላል። ግን አሁን እያሳደግክ ነው ከክለብ የምትወጣው። ቅድም እንዳልኩ የመጀመሪያ ውሃ ስራዎች በራሴ ፈቃድ ነው ከክለቡ ጋር የተለያየሁት። ዳሽን ላይ መስራት አቅሙ ነበር። እውነት ለመናገር እኔ እዛ እያለሁ የከፍተኛ ሊግ ዳሽን ፕሪሚየር ሊግ ሲወጣ ከሰጠኝ ነገር ከሰጠኝ ጥቅም በላይ ሌላ ክለብ አግኝቻለሁ። ከፍተኛ ሊግ ያለትም ማለት ነው። ግን ፕሪሚየር ሊግ ላይ መስራት አለብኝ ብዬ ነው ዳሽን የቆየሁትና ያው እዛም መቆየት አልቻልኩም። ግን እዛ የሰጠኸው ነገር አለ ከውጤት ጋር በተያያዘ ማለት ነው። እኔ አንደኛ እኔ ከምናገረው በላይ ስራ ይናገራል። ምክንያቱም አንድ ሁለት ሶስት ክለብ አውጥተሃል። እሱ ብቻ አይደለም ባይዘው እኔ ውሃ ስራዎችና አማራ ውሃ ስራና ባህር ዳር ከነማ ታችኛው፣ በተለይ አማራ ውሃ ስራ ላለመውረድ ሲጫወት ነው ሄጄ ሁለተኛ ዙር ላይ ክለቡ እንዲተርፍ ያደረኩት እና ስራ የሚናገር የሚነግርህ ነገር ካለ ከዛ ከስራ ተነስተው ነው የቀጣሪው አካል እኛ ግን እንደዛ ነው፣ ስራህ ነው የሚናገረው። እንዲሁም መኩ ባለ መረጃ እንትን ነህ ግሩፕ ውስጥ የለህበትም። የሆኑ አሰልጣኞች ጓደኞች ያደርጉም የሆነ አንድ እንትን አለ፣ ሰንሰለት አለ የተያያዘ እና ሲነካ የሚጮህለት አይነት ሰዎች አሉ። አንተ አይደለህም እንደዛ፣ ዝም ብለህ ብቻ ስራ ንሰራለ ወደ ቤት ነው ስራ ንሰራ ወደ ቤት ነው እና እንዲህ ሰው የማይዘመርለት ጀግና ወይ ደግሞ የማይጮህለት አይነት ሰው ነው። ያው እንኳ አንተ አልታዘክሙ ራስ በዚህ ደረጃ አዎ፣ እነዛ ነገሮች እኔ ያሉ ይመስለኛል። እንደው አሁንም ቢሆን እኔ ፍላጎትም የለኝም። ግሩፕ ማለት ከሰዎችን መቅረብ መልካም ነገር ነው፣ ጥሩ ነገር ነው። የማይሆን ግሩፕ ደግሞ ካለ ያ ደግሞ መጥፎ ነገር ነው። ያንን ነገር መምረጥ ስፖርቱ ላይ ነው ይባላል። እንደዚ አይነት ነገሮች የሚባል ነገር አለን። ያው መስመር ውስጥ ግባ እንደዚህ ቼን ምናምን የሚባል ነገሮች ይኖራሉ። እሱ ደግሞ ያው ለማድረግ ትንሽ የሊና ጉዳይም አለ ግን የማይጮህልህ ስትሆን፣ ለምንድን ነው አልጠየክ መራሰን አንድ አሰልጣኝ ትንሽ ልገ ኳሲል ነው ሁሉም ይጮህ ለአሰልጣኝ መኮንን አልተጮህም። በነገራችን ላይ እየሰራ እየመሰለኝ ነበር። በገጠመኝ ነው አለ የቀድሞ የኢትዮኔቲክ ይሄ አሰልጣኝ ቴዎድሮስ ደስታ እሱ ነው መረጃውን ሰጥቶኝ፣ አሁን ያለህበትን ባልጠበቁት መንገድ ስለነበረ እንድንገናኝ ያደርገኝና በዚ አጋጣሚ አመሰግናለሁ። ሰው ካልጠቀሚ በስተቀረ ስፖርቱ አካባቢ ሳትኖር የማትገኝ አይነት ሰው የሆንከው ግሩፕ ሰው የለህ አብሮ የሚጭ ሰው ስለሌለ ተብሎ ይታሰባል። እራሳቸው ራሳቸው እንደዚህ ገለል ያደርጉ አሰልጠኞች ስፖርቱ አካባቢ ሲጎዱ ነው ማየው። አንዱ አንተ ምሳሌ ስለምትሆን ማለት ነው፣ እንደዚህ አይነት ይሄ ነገር ማለት ነው። ኔ ከጅማ ስወጣ ኮከብ አሰልጣኝ ተብዬ ምድቡንም ዋንጫ የአሸናፊችን ማሸናፊ ዋንጫ ነበር። እሱንም አግኝተን ነው ፕሪሚየር ሊግ የከፍተኛ ሊግ ኮከብ አሰልጣኝ የተባልኩት። የሚገርምህ ኮከብ አሰልጣኝ ተብዬ ስድስት ወር እኔ ስራ አላገኘውም። ስድስት ወር ስራ የለኝም። ቤት አሪፍ ያለው ለሙት ተመርጠህ፣ ተሸልመህ፣ ኮከብ ተብዬ ስድስት ወር ስራ አላገኘ ቤቴ ነው የተቀመጥኩት። ከስድስት ወር በኋላ ነው አስታውሳለሁ አማራ ስራ የሄድኩት እና እንደዚህ አይነት ነገሮች አሉ። አሁን ይህን ነገር ሲኖር ያው ጥያቄ ትጠይቃለህ ለምን ሰዎች እኔ በውስጤ ማምነው ምንድን ነው ለእኔ አይደለም ከዚህ በኋላ ለሚመጣው አሰልጣኝ፣ አሁንም ላለው ማንም ሰው በፐርፎርማንስ ሆኖ መለካት መቻል ያለበት የሚል እምነት ነው ያለኝ። አለበለዚያ ግን መንገዱ ሌላ ከሆነ የምትገባበት እነዛ ጥሩ የሚሰሩት አሰልጣኞች ያን መጥፎውን መንገድ መርጠው ሊሄዱ ይችላል። ስለዚህ እነዚህ ነገሮች የግድ መኖር አለበት። ይሄ ደግሞ ለእግር ኳሱም እድገት ጥሩ ነው የሚል እምነት ነው ያለኝ። ምክንያቱም ሰው በፐርፎርማንሱ የሚለካ ከሆነ እነዛም ሰዎች ውጤት ያለመጡ ሰዎች ይሄኛው ተለክቶ የተሻለ ደረጃ ሲደርስ ያላመጡትም ውጤት አምጥተው ወደ ተሻለ ወደ መሄድ ነው ጥረት የሚያደርጉት። ስለዚህ ያ ደግሞ ምልህ ለክለብ ብቻ ሳይሆን እንደ ሀገርም ለሀገርም ጥቅም ያለው አለ የሚል እምነት ነው ያለ አንደኛው ይህ የመገለሉ ጉዳይ ራስን ከኳሱ ውጭ በለል የማድረግ ጉዳይ እንዳለ ሆኖ ረጅም አመት

በራሱ የሚፈልገው ሰው የሚሄደው ወይ የሆነ ስራ እየሰራ ጭማ ሊያርገው ይችላል ብዬ ነው የማስበው። ግን በሙያዬ ስራ ጥቼ ግን ከሱ አሁን ህመሙ ተበውሶ ነው አሁን እያወራን ያለ ነው ነው ብዬ አስባለሁ ነበር ህመሙ በጣም ማነው አብሮ ነበር የምታመሰግነው ሰው ካለ ህመሙ እጅግ በጣም ከባድ ነበር እጅግ በጣም ከባድ ነው ከማንም በላይ እግዚአብሔርን አመሰግናለሁ ድንግል ማርያም አመሰግናለሁ እውነት ለመናገር ከባድ ነበር በጣም እኔ አሁን በምድር ላይም ሁለተኛ እድል የተሰጠኝ ለመኖር ማለት ነው ከሞት ነው የተረፍኩት እግዚአብሔርን አመሰግናለሁ በድጋሚ እውነት ለመናገር ማለት ነው ያው የነበረው ነገር ምንድነው? ያው የተወሰነ እንደ እጢ ነገር ነበር ምግብ መውረጃ ቱቦ ላይ እዛ ላይ ያ ነገር እጢው ተገኝቶ ነው እጢው ወጥቶ ትንሽ የኦፕሬሽን ሲሆን ትንሽ ኮምፕሊኬትድ የመሆን ነገር መጣ። ተደጋጋሚ ኦፕሬሽን ነው ያደረግኩትና ያ ነገር ነው እጅግ በጣም የጎዳኝ። በመጨረሻም ያው እንደ እግዚአብሔር ፈቃድ ያው እዚህ ዛሬ ቆሜ ከአንተ ጋር እንዳወራ ሆኗል። በዚህ አጋጣሚ ሆነት ለመናገር ሕክምና ላይ የነበሩትን የሐኪሞች በጣም ለመመስገን እፈልጋለሁ። እነ ዶክተር ስዩ ምንድን ነው እነ ዶክተር ናቲ በመጨረሻም፣ እነ ዶክተር ደረጀ እነዚህ ረዳቶች፣ ሲስተሮቹንም እነዚህ በጣም አመሰግናቸዋለሁ። ከዛ ውጭ ደግሞ ያው አጠገቢ የነበሩ ቤተሰቦቼን እውነት ለመናገር በጣም በጣም በጣም ነው አመሰግናቸው እና በዚህ አጋጣሚ የጠየቁኝም ሰዎች በህመም ላይ ሆኜ እነሱንም በዚህ አጋጣሚ ለማመስገን ፈልጋለሁ። እንደ ባለሙያም መጥተው የጠየቁኝ ሰዎች አሉ። በተለይ በተለይ እውነት ለመናገር ቴዎድሮስ ደስታ ለእኔ ልዩ ሰው ነው። ጥሩ ሰው በጣም እሱንም እዚህ በጣም አመሰግናለሁ። እንቀጥላለን። የተከበራችሁ ድረጋቻችን፣ ፕሮግራማችን ሚዲያሊያ ነው። አባይ ላይ ትገኛላችሁ። አብራችሁን ቆዩ። ተመልሰናል። የተከበራችሁ እስቲ እንግዲህ ስልጠና አለ ውጤታማው አሰልጣኝ መኮንን አለ። ቀጣይ ደግሞ ህመም ገጠመህ። ቅድም እንዳልከው እግዚአብሔር ደግሞ ድጋሚ እንደሰጠህና ንቆምክ ስትቆም ቀጥታ ወደ ላይ ደድከው አልሞከርከም? የአሰልጣኝነት ሙከራ እድሎች ነበሩ። ህመም ላይ ሆኜ አንድ ሁለት ክለቦች ደውለውልኛል፣ ግን ያው መስራት አልችልም። ምክንያቱም መጀመሪያ ጤናዬን ሙሉ መወድ መቻል አለበት። ለእሱ ነው ቅድሚያ የሰጠሁት። እድሎች ነበሩ። ከዛ በኋላ ግን ያው መስራት የምችልበት ጊዜያቶች ነበሩ። ምናልባት ቅድም የጠቀስኩልን ክለቦች በሙሉ ማለት ትችላለህ። እኔ ማስታወቂያ ተለጥፎት ተወዳድሬ ነው ለክለቦች የገባሁት። አሁን ላይ ግን የትም ክለብ ያ ነገር የለም። ስለዚህ ያ ነገር በሌለበት ክለብ ማግኘት ትንሽ ከባድ ሆኖና በተለይ ይህችን የዚህን ዓመትና ያለፈውን ዓመት መስራት ይችል ነበር፣ ግን ያው ክለብ ማግኘት ትንሽ ከባድ ሆኖና ቅድሚያ ወራ ነው ማለት ነው ማለት የሚያስታውሰው የለም በራሱ እኛ ሀገር የሚዘመርላቸው ጀግኖች ብዙም ሲዘመርላቸው አይታይም ሰው ስለማይጮሁላቸው እና መኮንን አስፈልጌ ሳገኘው በታላቅ ደስታና ክብር ጭምር ነው ሳወራ የሰራውን ስኬት አውቃለው ብዙዎቹን አናግሬያለሁ ከፕሪሚየር ሊጉ ፍልሚያ የከፍተኛ ሊግ ለማለፍ በተለይ ተዘዋውሮ በነበረበት ዘመን ላይ የነበረው ጦርነት ከባድ ነበር ብዙ ችግሮች አሉ ከጀርባ

ምንም የሚሰማኝ ነገር የለም። እውነት ለመናገር ማለት ነው። ያው በሙያ ባለመስራት ሊሰማ ይችላል። ምክንያቱም እኔ በሙያ እጅግ በጣም ደክም ያለው ለፍቻለሁ። መጀመሪያ ላይ እንዝጭልሃለሁ ከአራት ኪሎ ተስፋ ጀምሮ ስሰራ በነፃ አምስት ዓመት ሰርቻለሁ። የተለያዩ ክለቦች ከፍተኛ ሊግ ሰርተሃል። ከባድ ነው የነበረው የስልጠና ጊዜ ማለት ነው። ትክክል ነው። ያው በምን ምክንያት ነው ከትንሽ ከስልጠና የራቅኩት ያው ከአይን ስትርቅ ደግሞ ያው ከልብ እሱም አለና ያ ይመስለኛል። አንድ እንትን ያለ በነገራችን ላይ ራይድ ብቻ ሳይሆን ሌላም ስራ ስራ እሰራለሁ በተጓዳኝ አሁንም እሱን ስራ የምሰራው ግን ለምንድን ነው ዞሮ ዞሮ ምንድን ነው፣ እኔ መስረቅ ነው የሚያሳፍረኝ። የትኛውንም ስራ ስርቼ ራሴንም ቤተሰቤንም ልጆቼን ማስተማር አለን። እግዚአብሔር ይመስገን የልጆቼን አሁንም ጥሩ ትምህርት ቤት ነው የማስተምራቸው ቤተሰቤን በሚገባው ልክ እየረዳሁ ነው ያለሁት። ምክንያቱም እኔ ትላንት አሰልጣኝ ነኝ ዛሬ ይህን ስራ አልሰራም ብል ቤተሰቦቼን የሚያስፈልጋቸውን ነገር አላረግም ልጆቼንም ላስተምር አትችልም። እና እግዚአብሔር ይመስገን አሁንም ትላንት በነበርኩበት ልክ ዛሬ የምኖራለሁ። ያጣሁት ማሰልጠኑ ነው። ማሰልጠኑ ደግሞ ምንድነው አንድ ህመም፣ ሁለተኛ ደግሞ የእግር ኳሱ ሲስተም ነው እንዳላሰልጠን ያደረገኝና እሱ ደግሞ ነገር ተስፋ አደርጋለሁ ተስተካክሎ ወደ ስራው እንደምመለስ ማለት ነው። ለምን ጠየቅሁ መሰለህ? ራይል ኮማንዳት ራሱ ህብረተሰብ ማገልገል ነው፣ አንድ ሞያ ነው። በምንም የሂሳብ ስሌት ዝቅልት ታደርገው አትችልም። መኮንን ግን የኮቺንግ ስራውን ቢያገኝ አይሞክረውም? ቢሆንም ስለማይኖረ ስለዚህ ቤተሰብም መኖር ስላለብህ መርዳት ስላለብህ የምትታቸው ስራዎች ከስልጠናው ጋር አብሮ አይዱልም ወይ ደግሞ እኩል ደስታ አይፈጥሩልም? ኮች ስለሆንክ የአንተ ማነት ውስጥ ስለማሰብ ቤተሰብ ፊላ ያደረገው ያንን ቢዚ የሚሆነው መኮንን አሁን ቀኑ ሲያገኙት ደስ ይላቸው ይችላል። ግን ምክንያቱ እዛ ጋ ያለው የሲስተም ችግር መሆኑን ሲያውቁ ው በነገራችን ላይ ምን አለ መሰለህ፣ ቤተሰብ አሁን የሚገርመኝ ከምሰራው ስራ ጋር ሳይሆን ጤና የተመለሱ እነሱ አጠገብ መቆሚ እነሱ አጠገብ መገኘት የሚያስደስታቸው፣ ቅድም እንዳልኩ የነበረው ጊዜ እጅግ በጣም ከባድ ስለሆነ ማለት ነው። እኔ አሁን ይህንም ስራ እንደው በደንብ አድርጌ እሰራዋለሁ ማለት አይደለም። አሁን ራይዱንም እንዲሁ ግን የተወሰነ እሰራለሁ። ሌላ ግን እንደሰራ የምቻላቸው ነገሮች አሉ። የምሰራቸው ስራዎች ቅድም እንዳልኩ ነው። ልጆቼንም እንዳልኩ ጥሩ ትምህርት ቤት ነው፣ በደንብ የሚከፈልበት ትምህርት ቤት ነው ማስተምራቸው። ምክንያቱም ለልጆች መስጠት ያለብኝ ያን ነገር ስለሆነ ማለት ነው እና ስልጠና ውስጥም ብኖር ከዚህ የተለየ ለቤተሰብ አላደረግም። ምናልባት እግር ኳስ ስልጠናው የሚሰጠ የተሻለ ጥቅም ሊኖርች ይሆናል ከጥቅሙ በላይ ደግሞ የምትፈልግበት የምትወደውን ሙያ የምትሰራበት ውጤት ያመጣህበት ነገር ነውና እሱን በትሰራ የበለጠ የተሻለ ነው። ግን የግድ ነው ህይወትን መምራት ስላለብህ ወደ ሌላ ወደ መጥፎ ተግባር አትሄድ። በዚህ አይነት መልኩ መሰረት ማንኛውም ስራ ስራ ነው። ግን አሰልጣኝ መኮንን ሌላ ስራ ስራ ሲባል ሰው ውስጥ ቢፈጠረው የሚፈጠረው የሚያውቅ አንተ ሚዲያ ላይ የሚያውቅህ ሚዲያ ላይ የሚያውቅህ አለ፣ የስፖርቶቹ ንጉስ በሆነው እግር ኳስ ላይ ነው ሰው የሚያውቅህ። እና ትንሽ እዛ ጋር ያለውን ፊልም እንተጋራ ስለፈለኩ ነው። ቤተሰብን አስተዋውቅ። ባለቤትህ ማን ትባላለች? ልጆችህ እነ ማን ይባላሉ? ምክንያቱም በችግር ጊዜ በህመም ጊዜ የነበሩት እነሱ ነበሩ። ባለቤቴ መሰረት ዮሐንስ ትባላለች። ልጆቼ ደግሞ ትልቋ አትናስያ መኮንን ትባላለች። ትንሹ ናምን መኮንን ይባላል። ያው አትናሲያ የአስረኛ ክፍል ተማሪ ነች። እጅግ በጣም ጎበስ ተማሪ ማለት ነው። ትንሹ ደግሞ ትምህርቱም ጥሩ ነው፣ ግን የሚገርም ነገር ለኳስ ያለው ፍቅር እጅግ በጣም ነው። ቤተሰቦች ደስተኛ በጣም ናቸው። ስለዚህ አንደኛው ሊግ ድር እያለቀኝ ነው አንደኛ የዘንድሮ ላይ ግን ከተፈለገ ደግሞ ለሴር ሰባት ከዝግጅት ጊዜ ጀምሮ አሰልጣኝ መኮንን ዝግጁ ነው። ለክለቦች ይበላቸው በሚገባ በሚገባ ዝግጁ ነኝ። ምክንያቱም ያው ቅድም ብያለሁ የነበሩ ጥያቄዎች ነበሩ። በክለቦች ከጤና ጋር በተያያዘ መስራት አልቻልኩም። ከዛ በኋላ ግን ጥያቄው እንዳልኩ፣ አንድ አመት ሁለት አመት ያለፉትን መስራት ይሄን አመት ጨምሮ ማለት ነው መስራት ይችል ነበር። ያው ምናልባት መድረኩ ስለራኩ ይመስለኛል ሳስበው የነበረው ነገር አሁን ግን እግዚአብሔር ይመስገን ሙሉ ጤነኛ ነኝ። በሚገባ መስራት እችላለሁ የሚል እምነት ነው። በኋላ ኳሱ በጣም በደንብ ነው የመለከተው። የሚገርም ነገር በተለይ ካለፈው አመት ጀምሮ በጣም በጣም በሚገባ ነው ያው ከአካባቢ ድሬዳዋና አዳማ ነበር። እሱን በሚገባ ከታታ እውነት ለመናገር አሁን ዲኤስቲቪ ስርጭቱ ከመቆሙ በፊት ማለት ነው። ከእሑድ ጀምሮ ያለውን ጨዋታ በደንብ በሚገባ እየተከታተልኩ ነው። ያለውን የወዱ ጨዋታ ያው አላማ ከአርሲ ነገሌ ነበር። ጦር ያሳየን ጥሩ ነው። እኔ የእውነት ለመናገር ከፍተኛ ሊግ ያለ ውድድሮች አሉ። በተወሰነ እኔ የእውነት ያው ውድድሩ ጠንካራ ነው። ጥሩ ነገር ነበር። አሁን ትናንትም በተወሰነ ያው አርሲ ነው ያሸነፈው። ምናልባት አላባ በፊት የነበረው ፐርፎርማንስ ላይ አልነበረም ውርነት የነበረው ነገር ግን በጣም ጥሩ ነገር ነበር። አየው እኔ በሆን ብላ ያሰብከው ነገር አለ ያንጨረስከው ቤት ስራ እንዳለ ሲሰማሃል በኳሱ ላይ ኳስ ለሞኬ ከሰረችው እለታ ሞኬ ለኳስ የሰራው ወሰ ይበልጣል። ብዙ ነገር ሰራው የሚል እምነት የለኝም ለመናገር አሁንም ውስጥ የሚሰማኝ ምንም እንዳልሰራው ነው የሚሰማኝ ለመናገር። ግን ከዚህ በላይ መስራት ፍላጎቱ አለኝ፣ ያ እምነት አለኝ። ምንድነው እኔ ብቻ አይደለሁም ለመናገር ከኔ ነገ ከነገ ወዲያ ብዙ ውጤት የሚያመጡ ተጫዋቾች አሰልጣኞች ወደዚህ ሙያ ይመጣሉ ይኖራል፣ እና እነዛ ሰዎች የግድ በክለብ መፈለግ መቻል አለባቸው። ክለቦች ብቻ አይደሉም። እኔ አሁን ውስጥ የሚያስበው ነገር ምንድነው ክለቦች ብቻ ሳይሆን የኢትዮጵያ እግር ኳስ ፌዴሬሽንም እነዚህ ሰዎች ሊፈልጋቸው ይገባል የሚል መጣለኝ። እውነት ለመናገር የተሻለ ነገር ድሩ ሊሰጣቸውም ይገባል በናሽናል ቲም ቢሆን እንደው ረዳት አሰልጣኝ እንኳ አድርጎ ድሉ ሊሰጣቸው እንዲማሩ፣ ምክንያቱም ውስጣቸው ያለው ነገር ነው። ውስጣቸው ያለው የተሻለ ነገር ነው ያን ውጤት እንዲያመጣ ያደረጉት እና ውጤት ያለው ሰው ሜዳ ላይ ሲቀር፣ ክለቦች ብቻ ሳይሆን ክለቦች ማየት መቻል አለባቸው፣ ለራሳቸውም ሲሉ ነው። ውጤት ያለው አሰልጣኝ ሲመጣ ነው እዛ ክለብ ውጤት ሊመጣ የሚችለው። እና ነገ ከነገ ወዲህ የተሻለ ውጤት ያላቸው ሰዎች ወደ ክለብ መምጣት መቻል አለባቸው። በእግር ኳስ ፌዴሬሽኑም የተሻለ ሰው እዛ ቦታ ላይ መምጣት አለበት። እምነት አለኝ። ግን ከዚህ በፊት የተሰራው ስራ መጥፎ ነው ለማለት ፈልጌ አይደለም። ጥሩ ነው እየተሰራ ያለው፣ ግን እነዚህን ታሳቢ መደረግ አለባቸው። ብሔራዊ ቡድኑ ተገኘ። የብሔራዊ ቡድን ጨዋታ ካየው እንዳለ ከሶስት ከአራት የመጣ ውድሮች በታዳጊዎችም በእድሜ ባሉትም ዋናውን ቡድን የወጣን ያለ ነው። እና ኢትዮጵያ ውስጥ ያለ የተካሄድ ያለው ብሔራዊ ቡድን ስደተኛ ያለው እና ምን አየ ምን ፊል አርግ እንዳንድ ኢትዮጵያዊ ያው ፊልድ ታረጋለህ መቼም። በብሔራዊ ቡድን ደረጃ በተለያየ ዕድሜ አሁን እየተሳተፍን ነው፣ ውጤቱ ይመጣ ጥሩ ነው። ግን እኔ ለብሔራዊ ቡድኑ ከመናገሬ በፊት የክለቦች ጥንካሬ ምን ያህል ነው ነው? ክለቦች ምን ያህል ጠንካራ ናቸው? ለምሳሌ ድሬዷ ውድድሩ ይካሄዳል። ክለቦች የሚሰሩበት የልምምድ ሜዳ የተሟለናለ አዳማ ላይ ሐዋሳ ላይ ስትመለከት አሁን የፕሪሚየር ሊግ ወደር እዛ ሄደዋል፣ ከፍተኛ ሊግ እዛው፣ ሴቶች ምናምን ይሄ ሁሉ አለ። ግን አዋሳ ይሄን ሁሉ በክለብ ልምምድ የሚያሰራው ሜዳ አለው። እነዚህ ሁሉ ነገሮች ናቸው የምልህ። ብሔራዊ ቡኑ ዝም ብለህ አንሰተህ የምተችበት ነገር አይደለም። እና ክለቦች በራሳቸው ጠንካራ መሆን መቻል አለባቸው የሚል እምነት አለኝ። አሁን የራሱ የራሱ ሆነ እንኳ የልምን ሜዳ ያለው እኮ ክለብ እጅግ በጣም ብዙ የለም ማለት ትችላለህ። ሰማለሁ አሁን ቅዱስ ጊዮርጊስ እና መድን እዚህ ካምፓቸው ሆነው ወደ ውድድሩ ወደዚያ እንደሚሄዱ ሰምቻለሁ። ምክንያቱም አሁን እነሱ ልጆቹን ድካም እንደሚፈጠረባቸው ያውቃሉ። ግን የተሻለ አማራጭ ሆነው ደግሞ መድንም ሜዳው ላይ አምጥቶ ቅዱስ ጊዮርጊስ ደብረ ዘይት ያለው ካምፕ አምጥቶ ልጆቹ ቢሰሩ እዛ የተሟለ ነገር ቢኖር ቅድም እንዳልኩ እዛ ላይ ሰርተው የተሻለ እነዛ ነዛ ችግሮች በራሳቸው ትንሽ ይመስላሉ ግን ገብቷል። በፐርፎርማንስ ደረጃ የሚያመጣው ትልቅ ችግር አለ። ምክንያቱም በቂ ልምምድ የአሰልጣኝ የማይሰጥ ከሆነ ውድድር ላይም በቂ የሆነ ውድድር ይዞ ይቀርባል የሚል እምነት የለኝም። እነዛ ደግሞ ቻሌንጅ የማትደራረግ ከሆነ ደግሞ ብሔራዊ ቡድኑም የተሻለ ይሆናል ልኝነት የለኝም። እና ብዙ ነገር ሊስተካከሉ የሚችሉ ነገሮች አሉ። አናት ላይ ያለውን ነገር አሁን ብሔራዊ ቡድን የምንተች ከሆነ ትንሽ አስቸጋሪ የሚሆነው ክለቦች ጠንካራ፣ ወሳኝ የሚሆኑ ካለ እግዚአብሔርን በጣም አመሰግናለሁ። ቅድም እንዳልኩ እናቴ ኪዳነምረትን በጣም አመሰግናለሁ ለዚህ ስላበቃኝ ስላበቃኝ አመሰግናለሁኝ። ከዛ ውጭ ቤተሰቦችን በጣም እጅግ በጣም አመሰግናለሁ። ባለቤቴ፣ ልጆቼን፣ እህት ወንድሞቼን፣ አባቴንም ሁሉንም በጣም አመሰግናለሁ። በተለይ በህመም ላይ በሆንኩበት ሰዓት ሁሎን ለመናገኔ ልታመም እንጂ ከኔ በላይ ከኔ በላይ የታመሙት እነሱ ናቸው። ከኔ በላይ የተቸገሩት እነሱ ናቸው እና በዚህ አጋጣሚ አመሰግናቸዋለሁ። በመሚያም ጊዜ አብረውኝ የነበሩትን ሰዎች በሙሉ በጣም አመሰግናለሁ። ቅድም እንዳልኩ በድጋሚ የቴድሮስ ደስታን እጅግ እጅግ በጣም አድርጌ ያመሰግናለሁ። ጨረስኩኝ። እንግዲህ 2018 ከ2017 የምንጨርሳት ጀምሮ አሰልጣኝ መኮንንን እንግዲህ በአንድ ክለብ ስር እንደምንይዝ ተስፋ አደርጋለሁ። ይሄን ፕሮግራም በርካታ ክለቦች አማሮች ያዩታል ብዬ አስባለሁ። እንግዲህ መኮንን በጥንካሬ አ ድጋሚ ድል ሰቶት በህይወት የምንኖር ድጋሚ ድል ሰጥተዋል። ስለዚህ በስራዊ መስራት ደግሞ ከሁለት ዓመት ከሶስት ዓመት ቆይታ በኋላ ድጋሚ ድል ክለቦች የቅርቡ ክለቦችም ሊሆን ይችላሉ፣ ሌሎችም ሊሆኑ ይችላሉ። እድሉን እንደሚሰጡት ተስፋ አድርጋለሁ። በስኬት እንደምንገኝ እርግጠኛ ነኝ። በዚህ አጋጣሚት ዓባይ ቴሌቪዥንም እጅግ በጣም አድርጌ አመሰግናለሁ። ጆዝ አንተንም እጅግ በጣም አመሰግናለሁ። ምክንያቱም ኦልሬዲ እኔ ከእግር ኳሱ እጅግ በጣም ርቅ ያለውን በዚህ ወቅት ፈልገህ እዚህ ቦታ ላይ ተገኝቼ የተሰማኝን ነገር ያለኝን ትንሽ ነገር እንዳካፈል ስላደረከኝ እጅግ በጣም አመሰግናለሁ። አመሰግናለሁ። ህግ ይወጣል የተገባዩ ተመልካቾቻችን፣ እንግዲህ ከካልጣይ መኮንን ጋር የነበረን ቆይታ እየነመሳለን አብራችሁ ስለቆያችሁ ከልብ አመሰግናለሁ። ዮሴፍ ከፋይ ነኝ። ህግ የዛሬ ሳምንት በዚህ ሰዓት ከሌላ እንግዳ ጋር ዳግም እንገናኛለን። ለዛሬ ግን ከኢትዮጵያ ምርጥ ከሆነው አባይ ቲቪ አሪፍ አሪፍ ፕሮግራሞች ጋር መልካም ምሽት።